የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት በሚኒስትሮች ምክር ቤት ተደግፎ በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ እንዲውል ከወዲሁ ለውይይት ፓርላማ ቀርቧል። የገንዘብ ሚኒስትሩ አህመድ ሽዴ ረቂቅ በጀት መግለጫውን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት የ2018 በጀት ዓመት ዓመታዊ በጀት 1 ነጥብ 93 ትሪሊዮን ብር መሆኑን ገልጸዋል። 1 ትሪሊዮን 928 ቢሊዮን ሲሆን ይህም በ2017 በጀት ዓመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። የሕዝብ ተወካዮች ምክር ቤት አባላትም በረቂቅ በጀት መግለጫው ዙሪያ የተለያዩ ጥያቄዎችን አንስተው በገንዘብ ሚኒስትሩ ምላሽ ተሰጥቶባቸዋል። ሰራተኛው ተረጋግቶ የመንግስት ስራ ለመስራት የኑሮ ውድነቱ ጫና ለመቋቋም በቀጣይ ሰስቴኔብል በሆነ መልክ ቀጣይነት ባለው መልኩ እንዴት ነው ሊፈታ የሚችለው? የመንግስት ሰራተኛ የሚያገኘው ገቢውና ወጪ የሚጣጣም አይደለም። የዛሬ አስር ወር አካባቢ ነው የጨመርነው ከፍተኛ ደመወዝ ጭማሪ ነው የተደረገው። በተለይ ለዝቅተኛው ህብረተሰብ ክፍል በጣም ከፍተኛ ነው የተደረገው። ከህብረተሰብ የኑሮ ጫና አንጻር በቂ ነው ወይስ በቂ አይደለም? በተረጋጋ መልኩ ነው መታየት አለበት። ኦልሞስት ሶስተኛ ዓመታችን መሰለኝ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች መኖሪያ፣ የጋራ መኖሪያ ቤቶች መስራት ምንጀምረው መቼ ነው? ለነዚህ በቂ በጀት ምንጀምረውስ መቼ ነው። መንገድ ነው መንገድ ላይ ብቻ ነው አንድ ነጥብ አምስት ትሪሊዮን ያስፈልጋል ያልኩት ነባር ፕሮጀክቶችን ለመጨረስ፣ የመስኖችንም ለመጨረስ በጣም ብዙ ነው የሚያስፈልገው የከፍተኛ ትምህርት ዩኒቨርሲቲዎች የጀመሩት ፕሮጀክቶች ለመጨረስም በጣም ብዙ ነው የሚፈልገው። ለዛ ነው የስፔሱ በአብዛኛው ለነባር ፕሮጀክቶች ብቻ ያደረግነው። ከዋጋ ንረት ጋር ተያይዞ የቀረበ ንጽጽር አለ። 2014 ነሐሴ ላይ 34.5 በመቶ እንደነበርና መጋቢት 2017 ወደ 13.5 እንደወረደ ያው ይሄ አሃዝ በተለያየ ጊዜ ለዚህ ቤት ይቀርባል። እኔ ጥያቄ ግን እነዚህ ቁጥሮች መሬት ላይ ማህበረሰቡ እየኖረው ካለው ኑሮ አንጻርና ከተጨባጩ አንጻር መለኪያው ምንድን ነው? ማህበረሰብ ውስጥ ነው ያለ ነው። እያንዳንዷ ነገር ከቀን ወደ ቀን ዋጋ እየጨመረ እንጂ እየቀነሰ ያለ ነገር አይታይም። መንግስት ከፍተኛ የውጭ ጭማሪ ያመጣበት ድጎማዎቹ ናቸው ማለት ነው። ይሄም ለህብረተሰብ በተለይ ዝቅተኛ ገቢ ላላቸው ህብረተሰብ በከፍተኛ ደረጃ መንግስት ኃላፊነት ስለሚሰማው በዚህ ረገድ የተደረገ ነው የመጣውም ውጤት እነዚህ ነገሮች ባይፈጸሙ ኑሮ ከፍተኛ ጉዳት ያመጣ ነበር ማለት ነው። ለዛ ነው የኑሮ ጫናን ለማቃለል መንግስት በከፍተኛ ደረጃ መስራቱ በንጽጽር የተሻለ ውጤት አምጥተዋል ብለን አፋችንን ሞልተን የምናገረው ማለት ነው። ይሄ ማለት የኢንፍሌሽን እድገቱ ነው እንጂ የቀነሰው ከነበረው ወርዷል የሚለው በሂደት በቀጣይ አመታትም ጭምር ሰርተን የምናሳካው ነው። በሕዝብ ተወካዮች ምክር ቤት አባላት በርከት ያለው ሀሳቦች ተነስተውበት ውይይት ከተደረገ በኋላ የ2018 የፌዴራል መንግስት ረቂቅ በጀቱ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል።